ማን ነው ግን እንደ ግራ የተጋባ? በሰሞኑ የሚዲያ ግራ መጋባት ማለት ነው። እባካችሁ አዋቂ ነን እያላችሁ ግራ አታጋቡን። የምርለኛ ማስቡልን አዋቂ ናቸው ብለን ስንከተል አሁን ግራ እያጋባችሁ ነው። እባካችሁ ሽተነው ሁሉም ነገር አይጀምክም አለ ሰላም አሌኩም፣ ያሩህላለም ሁሉም መሸታ ነው። ሁሉም ነገር ህመም ንብላችሁ አይጀምክምለን። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ዝት ይበልልኝ በያላችሁበት ያለ ሰላም እና እዝነት አይለያችሁ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ስጀምሩት ላይክ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ ማለት ነው። ስለምታበረታቱኝ በጣም በጣም ከልብ ነው የማመሰግነው ውድ ቤተሰቦቼ። በሰላም ለሀገራችሁ ያብቃችሁ። ወጥቶ ከመቅረት ይጠብቀን፣ ይጠብቃችሁ እና በጣም ነው የማመሰግነው ውዶችዬ እና ከሰሞኑ እኔ ግራ ግብት ያለኝ ነገር ማለት ነው፣ የመራጃ አይብ የሆነብኝ ነገር የሚዲያ ነገር ነው ማለት ነው። ሶሻል ሚዲያ ላይ አዋቂ ነን እያሉ ማለት አላቅም። ያኔ ሰው አዋቂ ነው ብላችሁ እየተከታተላችሁት ምናምን፣ እንደገና ሌላ የሚያወዛግብ ነገር ሲያመጣ ግራ ይገባል። የምር እኔም ብቻ ይሆን ግራ የገባኝ አላቅም ብቻ ግራ ገብቶኛል ይሄ ዘውጁና ከመጣ ወደዚህ ማለት ነው የምር እኔ ግራ ግብት ብሎኛል አጃይ ብያስባሌ ነው ማለት ነው ሚዲያ ሁላ አላቅም ብቻ እኔ ለመተቸት አይደለም ማንም ለመተቸት ሳይሆን ግን ብቻ ግራ የሚያጋባ ነገር ነው እኔ እየታየኝም ያለው እየሰማሁ ያለሁት ማለት ነው ይሄ ነገር እኔም ብቻ ነው ግራ ያጋባኝ አላቅም ማለት እኔ እንጃ የምር አንድ ሰው በሚዲያ ላይ ወጥቶ በጎ ስራዎችን ሲሰራ ስለ ሃይማኖትም በማንኛውም ሃይማኖት ሊሆን ይችላል፣ ስለ ሃይማኖት እያስተማረ እሱን እየደገፋችሁ ፎሎም ሊሆን ይችላል፣ ሰብስክራይብም ሊሆን ይችላል እያረጋችሁ ስትኖስ ቆይታችሁ ለዛ ሰው ሰተ ታብታብ እንዲሆን ይችላል። በቃ በሚዲያ የሚያስፈልገውን ነገር ስታደርጉ ቆይታቸው የሆነ ሰዓት፣ በቃ ልባቸውን የሚያሻርክ ነገር በአንድ ላይ እየሰሩ ያሉ በአንድ መስመር ሂደው ለአንድ ሃይማኖት እንዲሆን ይችላል፣ ለበጎ ስራም ሊሆን ይችላል። አንድ ላይ እየሰሩ አንድ ላይ እየደገፋቸኋቸው ቆይተው እንደዚህ ተበታት ነው። ለሁለት እንደ እንትን የሀገር ጦርነት ይመስል ለየብቻ ተበታት ነው። አንደኛው በቤቱ ያንን ይተቻል፣ አንደኛው ይህን ይተቻል። ከሌኮ እንደ ዜና ከሌኮ እንደ ዜና ስትባሉ የሆነ ሌላ ስሜት ይሰማል። ማለት አላቅም እኔ ከሰሞኑ እያየሁት ያለሁት ነገር በሚዲያ በቃ ግራ ገብቶኛል ማለት ነው። የምር በጣም ነው ግራ የገባኝ። በተለይ የዘውጁና ከመጣ ወደዚህ ማለት ነው አሁን አስያ ቤት የሚወራው ሌላ ነው፣ ሙቪ ቤት ሌላ ነው፣ እና ሙነወር ሌላ ነው የሚያወሩ በቃ ሚዲያ ላይ የምናያቸው ሰዎች ሁላ በፊት አንድ ላይ ሆነው ሲሰሩ የነበሩ ሁላ ተበታት ነው። ሁሉም እየብቻው ሌላ ይተቻል ማለት ነው። ይሄ ነገር በቃ ማለት አላቅም፣ ግራ የሚገባኝ ነገር ማለት ለምንድን ነው ግን እንደዚህ አላቅም ያው የማናውቀው ነገር ሊኖር ይችላል በውስጥ ግን፣ በቃ እኛን የገረመኝ ነገር በቃ ይሄ እንደዚህ ለምን በዚህ ልክ ለምን በውስጥ መፈታት ካለበት በውስጥ ተነጋግረው በአንድ ላይ ለአንድ አላማ ሲሰሩ የነበሩ ናቸው። ትንሽ ትልቁን ይዘን ወደ ሚዲያ መውጣቱ እኔ ግራ እያጋባኝ ነው የምር ግራ እያጋባኝ ነው ማለት ነው። ምን ያክል በቃ አላውቅም፣ ብቻ የሆነ ግራ የሚያጋባ ነገር ነው እየታየ ያለው ማለት ነው። ይሄ ነገር ቢያንስ በውስጥም ሊፈታ ይችል ነበር። አላውቅም፣ ብቻ ይሄ ዘውጁና ከመጣ ወደዚህ በቃ ግራ ያጋባ ነገር ነው ማለት ነው እና አዋቂ ናቸው ብለን እያዳመጥናቸው እያለ ይሄ ነገር ምናምን ሲፈጠር ግራ የሚያጋባ ነገር ነው ብቻ አላህ መጨረሻችንን ያሳምርልን። ግን እኔ የምለው ያ ትክክል ነው ይሄ ትክክል ነው ለማለት ሳይሆን ሴቶችም ወንዶችም ትዳር በሚዲያ አይገኝም። ትዳር ሀላል ሆምም ሊሆን ይችላል ሌላም ሌላም ሌላም ሊሆን ይችላል። ትዳር በዛ የመጣ ትዳር ጥንቅር ብሎ ይቅር ትዳር በዱዓ በመረቃን በቃ በዝለት በዱዓ ነው የሚመጣው። ማለት እኔ እንደዛ ነው የሚመስለኝ ማለት ነው፣ እማምነውን በዛ ነው በቃ እንጂ እንደዚህ ራሳችንን አዋርደን ትዳር እፈልጋለሁ፣ ይህን ይህን የመሰለ ይህን ይህን የመሰለ ብሎ ራስን ዝቅ ማለት ለእኔ ምንም አልተዋጠለኝም። ትዳር በራሱ ጊዜ ይመጣል ሳትፈልጉት አላህ በፈቀደበት ጊዜ ይህን ያክል ራሳችንን ዝቅ ባናደርግ ደስተኛ ነኝ። አላውቅም ብቻ ኧረ በጣም ነው የሚደብረው በጣም ማለት ነው። በሚዲያ ላይ የሚወጣው ነገር የሚወጣው ትንሹ ነው ማለት ከውስጥ በጣም ብዙ፣ ከካሜራ ጀርባ የሚፈጠር ብዙ የሚያስጠላ ነገር አለው። ሚዲያ ሲባል ማንኛውም ነገር ማለት ነው። ሚዲያ ላይ ብዙ ነገር ተደብቆ ነው ሚዲያ ላይ የሚወጣው። ስለዚህ ስለዛ ማንነት ሳናቅ ስለ ወንድም ሊሆን ይችላል ወይ ስለ ሴቷም። ትዳር ማለት ቀልድ አይደለም። እንደዚህ በሚዲያ ላይ ወተነ የምንፈልገው ነገር አይደለም ትዳር። ትዳር ማለት ስለ ወንዱም ሊሆን ይችላል ስለ ሴቷም ባክግራውንድ ማወቅ ይጠበቅብናል። እነዛ ሰዎች ምንድን ናቸው ማስተዳደር ይችላሉ? ባህሪያቸውስ፣ አህላቃቸው እንዴት ነው ብሎ ማጣራት ይኖርብናል እንጂ እንደዚህ በሚዲያ ላይ ይህን ያክል ይህን እንደዚህ ይፈልጋለሁ ብሎ የሚገባበት ትዳር አይደለም። ትዳር ማለት ሕይወት የሚገነባበት ልጆች የሚፈሩበት ነው። ትዳር የተስተካከለ ትዳር ከሆነ ትዳር ራሱ አዲስ ሕይወት መጀመር ነው። እንደገና መወለድ ነው። እንዴት በሚዲያ ላይ ወጥቶ ትዳር ሰው ይፈልጋል እንዴ? ሰው በሀገር ላይ ወንድ ወይስ የተጣፋ እንዴ? በምንኖርበት ምድር እዚህ ያደርሳል ብዬ አላስብም። በምንኖርበት አካባቢ ወንድ፣ ምናልባት ስደት ላይ ሆነን ላይመቻች ይችላል፣ ግን ደግሞ ሀገራችን መግባታችን አይቀርም። ስለዚህ ይህን ያክል ሰው ጠፍቶ በሚዳ ለት ጠርሶ ይፈልጋል ብዬ በጭራሽ አላስብም እኔ ማለት ነው እንደ ራሴ ነው የማስበው ይህን ያክል የት ነው ያለ ነው ሜዳያ ላይ ወተን ትዳር የምንፈልገው የት ነው ያለ ነው መሬት ላይ ነው ያለ ነው አይደል ከመሬት ላይ ደግሞ ይህን ያክል ሰው ጠፍቶ ሰው ጠርሮ በሚዳ ላይ ትዳር ፈልጉልኝ ማለቱ አስፈላጊ ነው ብዬ አላስብም እኔ እንደ ራሴ ማለት ነው እንደውም እኔ በጣም የሚያሳፍር ነው የምለው። ትዳርም ውስጥ ገብተን ሰላም ኑሮ ይኖረናል ብለን ምንም ጭራሽ እንዳትጠራጠሩ። ይሄ በሚዲያ የገባንበት ትዳር አንዲት ማለት ነው ሰላም ያለው ኑሮ አንኖርም። ይህው እያየን ነው፣ የተጋቡትም እየተፋቱ ነው። ስለዚህ ራሳችንን አስከብረን በክብር በክብር እራሳችን እናስከበረን አላህ ያመጣለንን ብናገባ ብንጠብቅ ቢያረፍድም ይመጣል። ትዳር ከትዳር የሚቀር የለም ደነሳ በክብር እንደወግ እንደባህላችን ብናገባ ብንፈልግ ደስ ይላል። ለእኛም ክብር ነው፣ ለቤተሰብም ክብር ነው። ትዳር ውስጥ እያለን እንደዚህ ተከብረን በቤተሰብ የተዳረ ነገር ክብር አለው። የምር ክብር አለው። በቤተሰብ ተድራችሁ ራሱ ባትፈለጉ ማለት የሆነ ሰው ናችሁና ስብት ጸብ ራሱ ቢፈጠር በክብር ነው የሚመልሳችሁ እንጂ ሚዲያ ላይ አሁን ተጋብታችሁ በክብር አይመልሳችሁ። ብዙ ጣጥ አለው። ትዳር ማለት ብዙ ጣጥ አለው። ስለዚህ እባካችሁ ራሳችሁን አታክስሩ፣ ግራ አትጋቡ። ግራ ተጋብታችሁ ግራ እኛንም የማታጋቡን አላዋቂ አዋቂ ነን የተባላችሁ ሰዎች እኛንም ግራ አታጋቡን። የምር በጣም ግራ እያጋባችሁን ነው። ግራ አታጋቡን። አዋቂ ነን ብላችሁ ስታወሩ የነበራችሁ ሰዎች ሁላ ግራ አታጋቡን እባካችሁ። እናት እንኖረበት የምርን፣ ግራ በጣም ግራ እየተጋባኝ ነው። የሚዳውን ሁላ ሳይሆን ማለት ነው። አጃይብ እያስባለኝ ነው። እና እባካችሁ ግራ አታጋቡን እላለሁኝ። የዛሬው ቪዲዮ ስ ይበቃናል። እዚህ ለቤተሰቦቼ ስለነበረን ቆይታ በጣም አመሰግናለሁ። አላህ ወጥቶ ከመቅረት ይጠብቀን ይጠብቃችሁ። ሰላም አለይኩም ያ ሩህ አል ዓለም